እንግዲህ በወቅቱ ጥሩ ብር ነው ተብሎ ነበር። ሀምሳ ሺ ነው የተከፈለኝ የሙሉ አልበም ሀምሳ ሺ ለዜማ ይሄን ያህል ለግጥም ይሄን ያህል ክፈይ ተብሎ ለእያንዳንዱ ለሰራው ሰው በሙሉ እየሄድኩኝ እንደውም ኦፊሱ ውስጥ የነበሩ በአክሽኑ ሰጂ ይሄ የባልሽ ገንዘብ ነው ብየሉ የሰጠዋቸው ሰዎች አሉ እና አንድም ገንዘብ እኔ ላይ የቀረበት ባይዘወይ ተረታውን የሰራችው ማህሌት የምትባል ታውቂያታለሽ? ማህሌት ታደሰ ምንድን ነው ቃል የሚባል የቴሌቪዥን ድራማ ዋጋ የሆነ ቦታ ከለክሱ መተን ነው መሰለኝ፣ ሻይ ልንጠጣ ገባን። የሆነ አምባሳደር ቲያትር ቤት ሲኒማ ቤት አካባቢ ይመሰራለሽ አትለኝም። ከዛ በኋላ ባንዳ ፈላት። ልክ ከኤልያስ ጋር ይህንን ነገር ስንጀምር ልንጀምር አካባቢ ይህ ልጀምር ነው እንግዲህ ያ የገባሽኝን ቃል አምጪዋልኳ ትሰጠኛለች። አሁን ኤልያስ መልካ ይሰራዋል ተረታው። ከዛ ትዕግስት ነገ ግን ግጥም ይዘሽ እንድመ ይለኛል። ከቡርሳ ውስጥ እስኪ ግጥም ትሆን ከሆነ ብየሳወጣ እንዲህ አለ የሚገርመው ይሄ ግጥም የተጻፈው ለዚህ ዘፈን ነው። በየአሁኑኑ ስሪውና ልቅልቅ ዳሽ አለ በዚህ ሁኔታ ነው የተሰራ። አልቸገረ እኔ ዜማ በተለይ አልቸገረም። ትንሽ ግጥም ነው የሚያስቸገረኝ። ለአውዳመትን የምንጫወተው ኢትዮጵያውያን ለአውዳመት ትልቅ ክብርም አለ። በዓሎቻችን በተለየ እሴት ነው የሚከበሩት፣ እና እነሱ እናንሳ አውዳመትን። አውዳመት ኢትዮጵያዊ ሆኑ መቼስ የኢትዮጵያ አውዳመት ማይናፍቀው ማያስደስተው የለም። እኔ ወጥቼ እዩ አበባዬ አበባዮች ባልልም ግን ብዙ ስለሆነ ጀሪካን ድንድድድድድድድ እያ ሆ ብዬ መጣ ሆ ብዬ እማማ አሉ ብዬ እንላለን። እናታችንን አባታችን አባባ አሉ ብለን ከዛ እነሱ ገንዘብ ይሰጡናል። አለሜ አለሜ እያኔ ጋራ ደጄ ወደችናዬ እጄ ስነሳ አለሜ

አነስታን ነበር እና የመጀመሪያ እንግዲህ ቅሪት ወይም ደግሞ ያስቀመጥሽው መልካም ነገር ለሁለተኛው አልበምሽ ብዙ ውጣ ውረድ እንደ በፊቱ አይ ይቀላል ሰው ማወቁ ማጋ ምን አለ ማን ምን ይሰራልኛል የሚል ነገር አለ። ይቀላል ከመጀመሪያው ዜማ ደራሲ መገናኘቱ ያለው ጫና ቀላል አይደለም። የሚታወቅ ነው። እንዴት አረብሽ እሱንና ሁለተኛው ሙዚቃ ምሽንስ ደግሞ ያኛው እዚህ ላይ ሰርቻለሁ፣ ሁለተኛው ደግሞ ይሄኛውን ትኩረት ቢያደርግ የሚል ነገር ይኖራል። እንግዲህ እኔ ሁለተኛ አልበም ብዬ ምለው መጀመሪያ ከኤልያስ መልካ ጋር አዲስ አበባ ወደ ስድስት ዘፈን አሬንጅ አርጎልኛል። ያደረገውን ይዤ አሜሪካን ሀገር ሄድኩኝ። አሪያ ወልደ ሚካኤል እሱ ደግሞ የተወሰኑትን ከዛ ውስጥ ላይክ አቤቱ የሚለው ስራ እሱ ኦሪጂናል የኤልያስ መልካ አሬንጅመንት ነው። ግን እሱ ወደ ጃዝ ቀይሮት ብዙ ሙዚቀኞችን አሳትፎበት ያው አቤቱ ሙዚቃ ሰምተሽ ከሆነ ስለ ኢትዮጵያ ተማጽኖ የሰራሁት ነው። ባለ በሚደርሰው ነገር በሙሉ ሙዚቃው ሙዚቃው ያው እንግዲህ እኔ ቺካጎ በነበርኩ ጊዜ ዛሬ 11 ዓመት ነው ግን ያለቀው ያው አሁን መስከረም ላይ እንትን ሚክስ እና ማስተሪንጉን አበጋዝ ጨርሶ መስከረም ላይ ስለ ተማጽኖ ነው። አቤቱ አቤቱ አይራቅብን ከአንተ ምሕረቱ የሚል ነው። መንገድም የሚያልፉትም፣ ላለፉም፣ ለመስዋዕትነት ለከፈሉም ያንን ነው። በቃ አትርሳን ነው። ተመልከት ወደኛ። ከዛ ደግሞ እረኛው ባለዋሽንቱ የሚለውንም ሰርቻለሁ። እሱም እዛው አውታር ላይ ነው ያለው። ሌሎቹ እንግዲህ ወደ ዘጠኝ ዘፈን እስካሁን ይቀራል ማለት ነው። ያ ነው ሁለተኛ አልበሜ። ብዙ ያነሳኋቸው ሀሳቦች አሉ። ስለ ሴቶች የሰራሁት አለ፣ ስለ ሴቶች ጀግንነት ከእቴጌ ጣይቱ ጀምሮ። አሁን ደግሞ በዘመናችን ጦርና ጋሻ ብቻ ስላነሱ ለእኔ ጀግኖች፣ በተለያየ ሞያ ጀግኖች አሉ አሉ። እንደዚህ በቢዝነሱ የኢትዮጵያን ስም ያስጠሩ እንደ ማን ነው ስሞ? ቤተል የምትባል አቤተሌም ሶላ ሶሎ ሬብስ ነው ባለ ታሪኳን ትልቋን ንግስት ያድዋ መንገድ መሪ ይባላሉ በብዙዎች እና ይህንን ነገር አንተሽ ሳቢ መነሻሽታቸው ናቸው። እዚህ ጋ የተቀመጥሽበት ወንበር እዚህ ጋ ያሉ ነገሮች ራሱ እዚህ አድዋን ሳስም እንዲህ አይነት ነገሮች ናቸው። ትዝ ፊልሙ የሚሰራበት ምንም ቴጌጣይቶ ቴስቴክ ፒያሳ እንደዚህ አይነት መቀመጫቸው ይሄ ወንበር ታምሩ ሚስጥሩን ብዙ ነው እና በጣም ታሪክን ማክበር ራስን ማወቅም ነው እና ይሄ ወንበር ቴጌጣይቶ ብቻ ለምን ከኢትዮጵያ ታሪክ ጋር የተያዘ ነው እና ታሪክን በሙዚቃ ቀርጾ እንደገና ደግሞ ይህም በርቱ ይሄኛው ገና አልወጣም። ገና እንግዲህ እየጠበቅኩ ነው፣ ግን ለእቴጌ ጣይቱ የዛሬ በ97 ዓመተ ምህረት ዘፍኝላቸዋለሁ። ያው ስማቸውን ባልጠራም የአፍሪካ ቆንጆ የአፍሪካ ጀግና ብዬ የሰራሁት እና ጥሩ ነው። ግጥሙ ዜማው እኔ ነኝ የሰራሁት፣ ከታንዛኒያ ሙዚቀኞች ጋር ነው የሰራሁት እና እንደውም ጋዜጠኞች እንቺ ሴትዮ ማናት አልተጋነነችም ወይ ብለዋሉኝ። ገና ምን ምን ተሰራ እና አሁን እዚህ ጣሊያኖች የጻፉት ባለፈው ላድዋ ባለቤታ አንብቢው ብሎ ሰጠኝ። አቤት አቤት አቤት፣ በጣም ነው የምትደነግጩው። በጣም የሚያስፈሩ ሴት ነበሩ። ምንድን ነው የሚሏቸው? ፋናቲክ ነበሩ ይላሉ። በቃ እንደውም ሰማሁን ብሶተኛ ነሽ፣ በትንሽ በትልቁ የሀገር ጉዳይ በተነሳ ጊዜም ይህ ነገር እንደተፈጠረ ቁጥር ታጠቅሻለሽ። ዶክተር አብይ በመጡ ከሁለት ወር በኋላ ቡራዩ አካባቢ እንደዛ የጋሞ ቤተሰቦች እና ያ የኛ ሰፈር ነው። እኔ አስኮ ልጅ ነኝ እና በንትን ሳይ ደግሞ ከእናቴ ቤት ጎን ነው መጥተው ተሰደው በዛ ትምህርት ቤት ውስጥ ያረፉት ያ ለእኔ ምን ማለት እንደሆነ መገመት ትቻለች። በጣም ነበር በቃ አለቅስ የነበረው። እና በቃ በጣም በጣም እኔ ሰምቼ አይቼ ማላቅ እንደዚህ አይነት ነገር እና እሱ በቃ አይዞሽ፣ ይሄ እኛም ያለፍንበት ነው ይረጋጋል። በቃ እንዲ ለውጥ ሲመጣ እንደዚህ አይነት ነገር ይገጥማል። እና ከዛ በኋላ እንደው ሉቢያና የሚባል ሀገር ሄድን። ሉቢያና ስሎቬኒያ፣ እንዲህ ሙዚየማቸው ስ ምናምን ስንሄድ ሀገር ሲፈርስ በጣም የሚያስጠላ ነገሮች ነው የሚሆኑት። እና አንዳንዱን ነገር ስናነበው የተጻፈ ነገር በሰው ደም የተጻፈው በቀይ እስክርቢቶ አይደለም። እና ያ ነገር በቃ እንትን ያደረጌ ነበር ያሳመመኝ ነበር በቃ። እና ሆ እያሉ እኛ ሀገር እየተነሱ መንገድ ሲዘጉ ምናምን በቃ ያንን ነገር አሰብኩ። እኔ በጣም እጨናነቅ ነበር። እና እሱ ነው በቃ ምን ይለኛ ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ማለት የኢስት አፍሪካ ምሰሶ ናት ደግሞ እውነት ነው እንድትፈርስ አይፈልጉም አውሮፓውያኖች እሱ ብቻ አይደለም የኢትዮጵያ ብቻ ሁለተኛ ኢትዮጵያ ችግር ከገጠማት ሌሎቹ እኮ በኢትዮጵያ ምሰሶ ላይ ነው ተደግፎ ያሉት ኢትዮጵያ አይደለች እንዴ የሰላም አስከባሪ ሩዋንዳ የምትላክ ኢትዮጵያ ሱዳን ውስጥ ሲያስከብሩ የነበሩት ኢትዮጵያ ሶማሌ ውስጥ ስለዚህ ኢትዮጵያ ምሰሶ ናት ስለዚህ አትፈርስም፣ በጭራሽ አትፈርስም። እኛም ደግሞ እዚህ ቤተሰቡ መሀል ውስጥ በመገኘት በእርግጥ በጣም ደስተኞች ነን እና አንድ ሰው በመደጋገፍ አብሮ በመኖር እና ሁለት አገር ሰዎች የሚለው አንድ ቤት ውስጥ አንድ አገር ሆናችሁ አግኝተ ናችሁ ጥሩ ቆይታ አድርገን ነበርና በተለይ ሚስተር ስቴፈን በጣም የኢትዮጵያን ባህል የኢትዮጵያን ታሪክ እንደሚወድ ሰምቻለው፣ አይቻለው። እዚህ ያሉ መጽሐፎች፣ እዚህ ያሉ ቅርሶች፣ ሁሉ ነገር ልዩ ነው። ኢትዮጵያም የሚያቀው ነውና አንድ በጣም የገረመኝ ቀደም ላይ ወደ በቀለ ሞላ ላንጋኖም ይሁን ሌሎች ቦታዎች ስንሄድ አንዳንድ ነገሮች እንባባላለን የሚል ጨዋታም ተነስቶ ነበርና፣ ስም ማንነታቸው ሰሙያቸውን በመጠኑ ገልጸውልን የበቀለ ሞላን ታሪክ ሞላ ና በቀለ የሚለውን ታሪክም እንዲያጫወቱን ግለጭልን፣ በጣሊያንኛ ይሆንልኝ።

ስሙ ስቴፈኖ ነው። ስቴፋኖ ቦኒሳቱ ይባላል ባለቤቴ ነው ያለው ነገር። በጣም ፈን የነበረው ነገር ወደ ላንጋኖ ስንሄድ፣ የእሷ ስም ትዕግስት በቀለ ነው እና በቀለ ሞላ ሆቴል ውስጥ ገብተን ከበላን በኋላ ሆዴ ሲሞላ እኔ ስሜ ይቀየርና አቶ ሞላ ሆናሉ አለ እና

በተካሄደው ጦርነት ጊዜ አንድ ኡንጋሬት የሚባል ጸሐፊ ያየውን ነገር የጻፈው እና መጀመሪያ ጦርነቱ ከመጀመሩ በፊት እንትን ነበር፣ በጣም ኤክሳይትመንት ነበር። እኔ ያሸንፋለው፣ ከዛኛውም ሳይድ እኔ ያሸንፋለው ብለው በጣም በኤክሳይትመንት ገቡበት። እና በኋላ ላይ ግን እራሱ የጥላት ሞት ራሱ ያንን ደም ሲያዩ ከሱም ወገን ይሞታል ከዛኛውም ወገን ይሞታል። በቃ መጨረሻው ፈርስትሬሽን ነው እና በኋላ ጦርነቱ ከተጀመረ በኋላ ማለቅ እንዲህ መቼ ነው ያልቀው የሚለው እንትኑስ ገቡ። ቅዠት ውስጥ ቅዠት ውስጥ እስከሚገቡ ድረስ በቃ ጦርነት እንዲህ ነው፣ ቅዠት ነው መጨረሻው የሚሆነው እና እሱ የሚለው ምንድን ነው ጦርነት ከመጀመሩ በፊት ቁጭ ብለው ማሰብ ከኤክሳይት ከመሆን ይልቅ ከጦርነቱ በፊት አስቦ በተቻላቸው መጠን መነጋገር እና ተነጋግሮ ያንን ሊመጣ ያለውን አደጋ ማስቆም ይቻላል። እና ይሄ ሁሉ ከጦርነት ዛሬ አዲስ አይደለም፣ ብዙ ዳሜጅ እንዳመጣ በዓለም ላይ ግልጽ ነው፣ ይታወቃል። እና ከዚህ አሁን ይሄ ኡንጋሬቲ ከሚለው ከጻፈው ፖዌም ውስጥ እኛም ትንሽ ትንሽ ፍሬ ነገር ወስደን ብንማርበት ጦርነት ከመጀመሩ በፊት አይተናል፣ ጦርነት የመጣውን ዳሜጅ እና ሀሳቡ እሱ ነው። ረጅምም ቢሆን ኮንሰፕቱ ይሄ ነው፣ ከጦርነቱ በፊት ትንሽ ማሰብ እና ተነጋግሮ ለማስቆም መሞከር፣ ብዙ ዳሚጅ ሳያመጣ በፊት ማለት ነው። በጣም ይህን ለኢትዮጵያውያን የሰጠው መልእክት እናመሰግናለን። ግራስ። እሺ ሌላው የማጠቃለያ ማድረገው እዚህ ከጀርባችን ያለው መጽሐፍ አለ እና ቅድም አንስተነዋል፣ ካገኘነው የማንለቀው ነገር መጽሐፍ። በጣም ከመውደዱ የተነሳ ከአንቺ እየደበቀ እንደሚገዛ ነግሮናል። እስኪ እኔ መጽሐፍ ጠላት ነኝ። የመጥላት ሳይሆን ከቦታሽ ከአለሽ ቤት በጣም አሁን እንደምታየው እግዚአብሔር ይመስገን ይሄ ሰፋ ያለ ቤት ነው። ከድሮ ቤታችን ፎርማቸውን ይዟል፣ ግን እንደምታየ ሙሉ ነው ቤቱ ገና። ይሄን ሚያክል መጽሐፍ ቬሮና አለው። እህቱ እየደወለች ትዕግስት መቼ ነው የምትወስዱት ይህን መጽሐፍ እያለች ነው ኖን ፖቴቮ እንትራሬ አ ካሳ ሚያ ኤ አሎራ ፕረንዴቮ ኩዌስቲ ሊብሪ

እንግዲህ እንደምታውቂው ያው በጣም ብዙ መጽሐፍ አለው። ይህንን ያህል ደግሞ ቬሮና አለው እና አንዳንዴ ቡክ ስቶር ስንገባ እጁን ጎትቻ አስወጣዋለሁ፣ ምክንያቱም ቤቱ ሞልቷል። እንደ ሌባ እና አንዳንዴ እኔ ሳልኖር ቀጠን ያሉ መጽሐፍቶችን በኪሱ ደብቆ ይመጣና ቀስ ብሎ ይሸጉጣቸዋል እዛ ውስጥ። ትልቅ ከሆነ ስለማይበት ትልቅ መጽሐፍ አይገዛም። እና አሁን ኔክስት የር የምትመጪ ከሆነ እዛ ጋር የመጽሐፍ ማውንቴን ተሰርቶ ታገኛለሽ። ምንም አትጠራጠሪ፣ ይገዛል። በቀን በቀን ሲሄድ ነው የሚገዛው። እንደው አለም ሁሉ በእጁ ላይ ባለው ነገር በስልኩ ተወስኗል። ኤሌክትሮኒክስ ማህበራዊ ሚዲያው ይዞት ሄደዋል። ሰው መጽሐፍ ላይ ያለው ሰው በጣም ጥቂት፣ ብዙ አይደለም። አለም ያለችበትና ይሄ ምን ያመጣል ብሎ ያስባል።

ምን አለ በዚህ በኢንተርኔት በቴሌፎንም ቢሆን ማንበብ ይቻላል። ነገር ግን እኔ የእኔ ችግር ወረቀት መንካት ወረቀት ማሽተት ባህላዊ ይሄ ክላሲካል የነበሩ ይሄ መንካት በቃ አለ አይደል የለመድኩት ነገር ስለሆነ እንደገና ደግሞ ቤቴ ውስጥ ከለር አለ። አሁን የመጽሐፎቹ ከለሮች ይታዩሻል። ግን በዚህኛው ግን ምንም ከለር የለም። ስለዚህ እኔ በለመድኩ ስለሄድኩኝ ነው እንጂ በዚህም ቢሆን ለጥሩ ከተጠቀምንበት ማንበብ ይቻላል። መጽሐፍ አለ ቶሊኖ አለ አይደለም። በሱ እንደውም ማታቂ ወርድ ካለ ራሱ እዛው ላይ እየተረጎመልሽ ምናምን እንደውም ቴክኖሎጂ እኮ እንትን አድርጎታል፣ አሳጥሮታል ችግሩን። ግን እሱ የሚለው ያው እኔ ስለለመድኩት ነው ወረቀት መንካት ድምፁን ሽታውን ያን ስለለመርኩ ከዛ መላቀቅ ስላልቻልኩ ነው እንጂ ይህንንም ለበጎ መጠቀም ይቻላል። ስሙን ማን እንደሚባል እድሜው እና ስለ ኢትዮጵያ ያለውን ነገር እንዲነግረን ነግረን አድርጊልን አስተርጉም ይልኝና ዲቼቶ ፊሊፖ ቦኒሳቶ

እዛ ሆኖ ስቆጣው እንዲያኝ ናይን ገላ ገላ እያለ ይዘፍን ነበር። እንዳ እንደ ታወቀው እንድመረዋው እና እችን ዘፈን አሁን ረሳው እንጂ እዛ ሆኖ ሁሌ ነበር የሚዘፍነው።

ግራሚሁ ባቢ ኢትዮጵያ እናመሰግናለን። እንግዲህ ስለ ሀገሬ ኢትዮጵያ ስለ ድሮ እናቶቻችን አባቶቻችን እንዴት አልፈው አገር አስረከቡን፣ የሚለውን ነገር ማጤን አለብን። እነሱ ይከባበሩ ነበር፣ ይቻቻሉ ነበር። ጦርነት ብዙ ዳሜጅ አለው፣ ብዙ ሰውን ይቀጥፋል፣ ብዙ ንብረት ይጎዳል፣ ሆስፒታሎች፣ ብዙ ነገር ይጠፋል። እና እንደ እናቶቻችን እናስብ፣ እንቻቻል፣ እንዋደድላለሁ። ጦርነት አንፈልግም። በቃም ጦርነት፣ እናመሰግናለን። ምኞትሽን ይሙላለን። ሁላችንም ሀገራችን ሰላም ሆና ደግሞ መታችሁ እንደታዩ ልጆች ወልጄ ያልመጣሁት እንግዲህ ሰላም ብዙ በመራቁ ነው። ዛሬ እመጣለሁ ነገ እመጣለሁ ስል ያልሽው ትልቅ ልብ የሚነካ ነገር ነውና በሰላም ያገናኘን ሀገራችን ሰላም ትሆንልን። አሜን። እናመሰግናለን። ደግሞ መጥቼ በስራሽ ሌላ አል በማውጣታሽ እዚሁ ደግሞ እየተጫወትን የምናገኝሽ ወይ ደሞ ኢትዮጵያ መጥተሽ ሀገር ቤት የምንገናኝበት ነገር ይኖራል ብዬ ተስፋ አድርጋለሁ። ስለተስተናገደን፣ ስለተቀበላችሁን በኢሳት ነጻ የሕዝብ ሚዲያና በፕሮግራሙ ስም እንዲሁም ደግሞ እዚህ ጋር ባለው ጓደኛዬ በራሴ ስም አመሰግናለሁ።